ጨርሺ ሀገር ገብ መዳም ስታራሩጠኝ ከታች ወደ ላይ ከፎቅ ወደታች ታች ስታራሩጠኝ፣ ሁሌ ለቅሶ ነው፣ ሁሌ ሁሌ ሀዘን ነው። ኢትዮጵያ ላይ ሰላም ጤና ይስጥልኝ። የደርቲው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ላችሁ ክብሩ ስፋ። የመድሃኔ ዓለም ሳምንታችሁ እንዴት እያለፈ ነው? ሁሉ ሰላም ነው? እኔ ጋር ክብሩ የስፋ ዛሬ ልለምን የመጣሁት በቃ አንሶላ አንጠፌ ስለ ማርያም ስለ ገብርኤል ስለ መድሃኔ ዓለም ማለት ነው የቀረኝ። ለምንድን ነው ጋይስ ዩቲዩብን ሰብስክራይብ ማታደርጉኝ ማታበረታቱኝ? አልወደዳችሁኝም? በቃ ልጥፋ፣ ከዩቲዩብ ልጥፋ፣ ራሴን ዲክላይን አድርጌ ጥፍትፍት ልበል፣ ልጥፋ። ይህን ነው የምፈልጉት። ለምንድን ነው ዩቲዩብን ሰብስክራይብ ማታደርጉኝ ማታበረታቱኝ? ቪዲዮ ለቃለሁ። ወደ መቶ ምናምን ቪዲዮ ፖስቻለሁ። ግን በቃ ምንም ሊሄድልኝ አልቻለም። ወቻወር የለኝም፣ ምክንያቱም ቪዲዮ እየታየ አይደለም። ታውቃላችሁ፣ ስራ ስሰራ ውዬ መዳም ስታሯሩጠኝ ከታች ወደ ላይ ከፎቅ ወደ ታች ስታሯሩጠኝ ውዬ ነው ቪዲዮ ቀርጬ በማታ በእንቅልፌ በእረፍቴ ሰዓት ቪዲዮ የምፖስትላችሁ ኤዲት አድርጌ ቁጭ ብዬ ቀርጬ እና ዩቲብ ላይ ያላችሁ ልጆች ድካሙን ታቁታላችሁ። አንድ ቪዲዮ ቀርጾ ኤዲት አድርጎ ኦዲንስ ጋር ለማድረስ ጊዜ ይወስዳል፣ ጉልበት ይጠይቃል፣ አቅም ይጠይቃል። እና ፕሌስ በቃ ባካችሁ ተባበሩን፣ እርዱኝ፣ እርዱኝ፣ ቸግሮኛል። ዩቲብን ሰብስክራይብ አድርጉ። ቪዲዮን በቃ ጊዜ እንኳን ባይኖራችሁ ከፈቱትና በስልካችሁ ሰዓት ይቁጠርልኝ ለእኔ ወቻወሬ እንዲሞላልኝ ማለት ነው። ወቻወሪ ገና ነው አልተንቀሳቀሰም። አንድ ሺ እንኳን ወቻወሪ የለኝ። የሚያስፈልገኝ ለሞንታይዜሽን ደግሞ አራት ሺ ነው። ለማንኛውም በቃ የማትከፍሉበት ነገር ነው ቪዲዮ፣ ይህን ይሁልኝ፣ ሰብስክራይብ አድርጉኝ። ሌላው ይሄን ብቻ ለማለት ሳይሆን ዛሬ የመጣሁት አረብ ሀገር ከመጣችሁ ስንት አመቶ ናችሁ? ስንት አመቶ ናችሁ ለማታቆኝ እኔ ሰላሜት መቻል ይባላለው ያለሁትኝ አሁን ኢማራት ነው መጀመሪያ ሀብ የአረብ ሀገር ሄድኩት ጆርደን ነው ጆርዳን እያሉ የምታቁኝ ልጆች ታቁኝ ያላችሁ አሁን ደግሞ አንድ አመት አልሞላውም ወደ ኢማራት ዩኤኢ ሙቭ ካደረኩኝ ሶ ዛሬ ሁላችሁንም የሚያሳትፍ ቪዲዮ ይላችሁ የመጣሁት ያ ምንድን ነው አረብ ሀገር ከመጣችሁ ስንት ጊዜ ሆናችሁ መልሱልኝ እስኪ እኔ 2018 ላይ ነው ወደ ጆርዳን የመጣሁት፣ በፈረንጆች 2018 ይሄ ማለት ዲሴምበር ላይ የመጨረሻ ወራቸው ላይ በጣም ብርድ ነበር። የጆርዳንን ብርድ የምታውቁት በቃ ተንገብግቤ ልሞት፣ ብርዱን አላውቀውም ፎር ፈርስት ታይም ነው። እና ራሱን የቻለ አመጣጥ አለ። እኔ ስመጣ ራሱን የቻለ የሆነ አመጣጥ ነበር የመጣሁት የሆነ እሱን ሌላ ቀን አጫወታቸዋለሁ። አይሚን በኦፊስ ምናምን አልነበር የመጣሁት። የመጣሁበት መንገድ ከሌሎቻችሁ ትንሽ ለየት ይላል። ለየት ይላል ስላችሁ ኦፍኮርስ ልሰራ ነው የመጣሁት፣ ሌላ ምንም እንትን የለኝም፣ ግን በዘመድ ነገር ነበረ። ነገሩ እንዳልሆነ ሆነና የሆነ ፌክት ድራማ ተሰራው ማለት ነው። ሙሄም በዛ መንገድ መጣሁ ጆርደን 2018 ላይ ዊች ሚንስ ከስድስት ዓመት በፊት ማለት ነው። አሁን 1825 ላይ ያለው ፈረንጆች 18 19 22 23 24 25 ኦልሞስት ሰባት ዓመት ጣቴን፣ ቆጠርኩ እንደ ሁለተኛ ክፍል ተማሪ። ኤኒዌይ እናንተ ከመጣችሁ ስንት ጊዜ ሆናችሁ? መልሱን ለእናንተ ትቼዋለሁ። ከመጣችሁስ በኋላ ምን አደረጋችሁ? እናውቃለን። ያው ሁላችንም ከሀገር ቤት ስንመጣ ሁለት ዓመት ብለን የመጣ ነው። ልጅ ያላችሁ ልጃችሁን በምሬንዳ? በብስኩት በከረሜላ አታላችሁ ቸው ላለ ማለት አንጀታችሁ ስብስብ እያለ ልጃችሁ እንትታችሁ መጣችሁ። ከዛ ሁለት ዓመት ኮንትራቴን ጨርሼ ሀገር ገብቼ ስራ ይዛለሁ ብላችሁ መጣችሁ። ሁለት ዓመት ስታዩት የሁለት ዓመት ደሞዛችሁ የት እንደገባ አታውቁ። የሚቀጥለውም ሁለት ዓመት የት እንደገባ አታውቁ። የሚረዳው ሰው ከስር ከስር ይጨምራል። የሚቀንስ ነገር የለም ኢትዮጵያ ላይ አንድ ሰው ስትረዱ እህት ስትረዱ፣ የአጎት ልጅ ይመጣል። የአጎት ልጅ ስትረዱ፣ የወንድም ልጅ ይመጣል። የሆነ ብቻ አያጣውም። ሁሌ ለቅሶ ነው፣ ሁሌ ሁሌ ሀዘን ነው ኢትዮጵያ ላይ እና እንደዛ እያለ ጊዜያችሁ ቀጠለ እና ስንት አመት ቆያችሁ ነው? አሁን ጥያቄ እኔ ኦልሞስት አሁን ሰባት አመት ሳልሄድ ሄድ አይደለም ሄዳለሁ፣ ቶሎ ቶሎ ይሄዳለሁ ጆርደን እያለው እንዲሁም በየአመቱ ምናምን ለተከታታይ ሄጃለሁ። እቃ መጣ ነበረ እዛ ንግድ ስራ ነበረ። እሱንም እሱንም ትኬቴና ላይ ከብደኝም ነበረ ጠቀም ስለነበረ ማለት ነው። ያ እንዳለ ሆኖ ወደዚህ ሙፍካረ በኋላ ግን ሄጃላቅም ወደ ላስት ኢትዮጵያ ሄድኩት መች መሰላችሁ፣ ላስት የር ነው ያለፈው አመት ሄድኩኝ ፋሲካን እዛ ባልኩኝ ምናምን ነገር መጣው። ከዛ ከመጣው በኋላ ነገሮች ትንሽ ሰምሃው ተቀይር። ያለው የተቀየርኩት እንዴት ነው? ራሴ ላይ በደንብ መስራት ጀመርኩ። ምን ለማለት ፈልጌ ነው? ድሮ ብር አያሳዝነኝም ነበረ። ብር አያሳዝነኝም ስላችሁ ለራሴ አልጠቀምም ብሩ፣ እዚህ አረብ ሀገር ላይ ስኖ ለራሴ በጣም የሚያስፈልጉኝን ነገሮች ማደርግ ብር ማሳዝነኝ አይነሱ አደሉ? ኦፍኮርስ አልጠቀምም። እዚህ ሀገር ለራሴ የሚያስፈልገኝን ነገር እሰስታለሁ፣ ለራሴ ለራሴ እሰስታለሁ። ግን ኢትዮጵያ ላይ ያጎት ልጅ የሆነ ነገር ሆነ ይበሉኝ፣ አንስቼ ብድግ፣ እህት የሆነች አንስቼ ብድግ። በቃ ብር የሚባል በነገራችን ላይ ይሄ ባህሪ የኔ ባህሪ ብቻ አይደለም፣ ጠቅላላ አረብ ሀገር ያለን ልጆች ለምን እንደሆነ አላውቅም። እዚህ ስንሆን ደግ እንሆናለን፣ ላይ ማባረፍ፣ እኔ ሁሌ የማይመለስልኝ ጥያቄ፣ በጣም ደግ እንሆናለን። ውሃው ደግ ያደርጋል እንዴ? ውሃው ነው ጓደኞቼ፣ ተበርች ሰላም ያላውቅም ግን በቃ በጣም ኦቨር ነው ደግ የምንሆነው። የሆነ ነገር ሆነ እሺ ብድግ እያደረገን ስጠት እንደዚህ እንደዚህ ኮ መብራት ተቋረጠ። ዋን ሚኒ ሪንግ ላይት የተበላሽቷል። እና ምን ልላችሁ ፈልጌ ነው ጓደኞቼ፣ በቃ መስጠት ነው መስጠት ይሏችኋል። በመስጠት አንደኛ ምንም ነው ብርማ፣ ያሳዝናል ልክ ከሄድኩ በኋላ ግን ነገሮችን አየሁኝ ምን ተፈጠረ መሰላችሁ ትኬት ራሴ ነኝ የምገዛው ብያችኋለሁ እና የመሄጃይን ብቻ ዋን ዌይ ቆርጭ ሄድኩኝ እና ዋን ዌይ ከዛ መመለሻ የምመለስበትን ቀን እርግጠኛ ስላልሆንኩኝ እንትን አደረኩት ኦፕን አደረኩት ሚንስ አልቆረጥኩም ዋን ዌይ ብቻ ቆረጥኩ ከዛ በሆነ የሆነ ነገር ስንት ብዬ ገዝቼ ገዝቼ ሳይሆን ብሩ የኔ ጠቅላላ ብሬ ሰው ጋር ነበር፣ ሰው ጋር ነበር። የውሸት ታሪክ አለ የምነግራችሁ በእውነት እግዚአብሔርን። ከዛ ብር አጣሁ አጣው። ቲኬቴን 15 ቀን ቀደም ብዬ መቁረጥ አሰብኩኝ። ያንን ደግሞ የፈለግኩበት ምክንያት ይቀንስልኛል ለእኔ ከአንድ ሳምንት በፊት ከሁለት ሳምንት ከወር በፊት የምትቆርጡት ትኬት ይቀንሳል። ይህ በጣም በቀናት ልዩነት እና በሳምንት ልዩነት ዋጋው አንድ አይደለም። ስለዛ ሰው ጋር የነበረኝ ብር በወቅቱ ጥርግርግ ነበረ፣ ብር እጄ ላይ ምንም አልነበርም። አንዳንድ ነገሮችንም ገዝቼ ስለነበር እነዛን ነገር ደግሞ የገዛሁትንም ሰው ጋር ያለኝንም ብር ቤተሰብ አያቅ፣ ማለቴ ብቻዬን የወሰድኩት እርምጃ ነው። ባማክራቸው የሚሉኝን ስለማቅ ማለት ነው ወይ ትግዢው ወይ አይሆንም ወይ ትከስር ያለሽ ከቅብርጥሰው ቅብርጥሰው እያሉ ብዙ ነገር ተበላሽቶብኝ ስለሚያውቅ የማንንም ሀሳብ አልወሰንኩም፣ አላማከርኩም፣ ማንንም እህት ወንድሞችን በራሴ ነበረ ዲሲሽን ያደረግኩት። ያንን ስለማያውቁ ብር እኔ ጋ እንዳሌለኝ አያውቁ። ከዛላችሁ የትኬት ብር ቸገረኝ፣ ትኬት ብር አንድ ሺ ብር ጎደለኝ። ሀያ አምስት ሺ ብር ነው ምናምን፣ በዛ ሰዓት አልተወደደም ነበር እንዳሁን ትኬት። አሁን ኦረዲ ሰማይ ጠቅሷል። ከዛ አንድ ሺ ብር ጎደለኝ እና ማን ጋር ልደውል፣ እንደነገርኳቸው ቤተሰብ አያቅ ብሬ ኔጋ እንዳለ ነው የሚያውቁት። አንድ ሺ ብር አጣው። ሌላ ታምር ሊፈጠር ነው ብር ሼት ሄደ፣ ከቅብርጥሶ ቅብርጥሶ፣ ሌላ ጣጣ። ስለዚህ ማንንም አንድ ሺ ብር ስጡኝ ብዬ ማለት ስላልፈለግኩ ደወልኩኝ አንዳንድ የማውቃቸው ሰዎች ጋር አይዶን ምናልባት ፈጣሪ ሊያስተምረኝ የምፈልገው ነው ብዬ ነው የማስበው። በደንብ ስሙ። በእውነት ምናልባት ከጠቀማችሁ፣ ከዛ እግዚአብሔር ምስክሬ ነው ከአምስት ሰዎች በላይ ደውያሉ፣ ካልተሳሳትኩ የቅርቤ ናቸው ብዬ የምላቸው ዘመድን አያካትትም። ባይዘው እዚህ ጋ አስምሩልኝ፣ ዘመዶች ጋ አልደወልኩም። ምንም ብር እንዳለኝ ስለሚያውቁ አንድ ሺ ብር ከጠየኩ ጥያቄ ያስነሳል። ብርሽስ ከምንት ሲ ከምንት ሲ መባላለ ብዬ ከዛ፣ እግዚአብሔር አንድ ሺህ ብር ሚሰጠኝ ሰው አጣሁ። ታምናለች? አንድ ሺህ ብር ሚሰጠኝ ሰው አጣሁ። ቆይ አሁን ትራንስፈር እናረግልሻለን ምናምን ይሉኝና ከዛ ትንሽ ቆይቼ ስደውል ኔትወርክ ኮኮ ምናምን ይሉኛል። አይ ሜን እኔ አሁን በዚህ ልክ አንድ ሺህ ብር አጣለሁ ብዬ አስቤ አላቅም። እኔ ያቺ ሞመንት መንፈጥ መፈጠሯ ለእኔ ተርኒንግ ፖይንቴ ነው። ተርኒንግ ፖይንት ማለት ፈጣሪ እኔ ሊያስተምረኝ ስለፈለገ አንድ ሺ ብር ሊቸግረኝ የሚችልበት ሰዓት ሊኖር እንደሚችል ሊያስተምረኝ ስለፈለገ እኔ በዛ ሰዓት በሺዎች አሉ አለኝ ብር እንደነገርኳቸው አንዳንድ ነገር ገዝቼ፣ ሁለተኛ ነገር ደግሞ ሰው ጋር ያብር ነበረ። በዛ ሰዓት በሆነ ሪዝን ሰው ጋር ብር ነበረኝ ዞሮ ተመልሶልኛል። ፋይናሊ አንድ ሺህ ብር የሚሰጠኝ ያጣው ለትኬት እኔ ጎደለ የመቁረጥ ፈልግ ያለው ከዛ በቅ የመጣ የምጣልኩና ሲስተር ጋ ደወልኩላት እስኪ አንድ ሺህ ትራንስፈር አድርጊልኝ ባንክ ኔትወርክ ትንቢ ብሎ ወይ ነው ምንት ሲ ምት ሲቪ ካብጠጠርኩ ያለው ችግር የለውም ብለህ ፋይቭ ሚኒት በምስ ደቂቃ ውስጥ ትራንስፈር አድርገችልኝ። እንደውም ትርፍ አርጋ ከዛ በቃ ብቻ ቁጭ አልኩኝ እና ትኬቱን ከገዛሁ በኋላ ቁጭ አልኩና ከራሴ ጋር ወረው ጆስ እየጠጣው እመቤቴን ከራሴ ጋር አወራሁ። ትርፍ አርጋ ስለራከችልኝ የሆነ ብር ነበረኝ ጁስ መጠጣ ጀመርኩ። ከዛ ሰላም አልኩኝ፣ ራሴን ሰላም አልኩኝ። በቃ ይሄ እነዚህ ሰዎች አንድ ሺ ብር ያጡ ሰዎች አይደለም የደወልሽላቸው እውነት ደግሞ አንድ ሺ ብር ያሌላቸው ሰዎች ጋር አልደወልኩ አላቸው። ከዛ በላይ እና ያልሰጡሽ ግን አንቺ መማር እግዚአብሔር አንቺን ሊያስተምርሽ ስለፈለገ ነው። ስለዚህ ከዚህ በኋላ ገንዘብሽን ያዥ፣ በቃ የኒቱ ቼንጅ አልኩኝ። ከራሴ ለራሴ ለራሴ መከርኩት። ከዛ ከተመለስኩ በኋላ ሳሳጠርላችሁ ተርኒንግ ፖይንት ያ ነበረ። ጨከን ልቤን ድንጋ ያደረግኩት ድንጋ ያደረግኩት ማለት ይሄ እንደ ድሮ ያክስትሽ ልጅ እኮ እንደዚህ ተመርቃ እንደዚህ ሆና አያገባኝም። መቶ ሰላሳ ጊዜ ትመረቅ አጎት ሽኮ ወድቆ ጉር ተሰብሮ ኢንሻአላ፣ ጁም ይሰበር። እንደዚህ እኮ ከብርትሶ ከብርትሶ ኮሌጅ መከፍሉ አጥቻ ተማሪ ነኝ ግር ሰሪ በቃ ልቤ ደነደነ፣ ደነደነ፣ ደነደነ፣ ደነደነ። ሌሽ ማባረፍ ጨከንኩ። እና ጓደኞች አሁን ይሄ ቪዲዮ ባይረዝምብኝ ብዙ ባዋራችሁ ደስ ይለኛል። የሀገሬ ልጆች ግን ቪዲዮ ኦልሬዲ ከአስራ ሁለት ደቂቃ በላይ ሆኗል። አይደለም አስራ ሁለት ደቂቃ አስር ደቂቃ ኖርቼ ቪዲዮ የሚልኝ ሰው የለም። ጠቃሚ ቪዲዮ ነው የምሰራው፣ ግን ሰው አይልኝም። ሰው ድራማ ነው የሚወደው። ሪያሊቲክ የሆነ ነገር ሰው አይወድም፣ ድራማ ነው የሚወደው። አሁን ከአንድ ወንድ ጋ እንድጋ ተነስቼ ብንዘላዘል እንትን በልልኝ እንትን አድርግልኝ ምናምን ብል ብንዘላዘል፣ ታዩኝ ያላችሁ፣ ተወዱኝ ያላችሁ። አሁን ግን ቁጭ ብዬ ጥሩ ነገር ስለማስተላለፍ አትፈልጉም። ስለዛ ነው ኤኒዌይ ችግር የለም ዘማተሮፍ ታይም ነው ሁሉ ነገር። ወደ ዋናው ፖይንት እየሰገባላችሁ ተማሩ። ብዙ ጊዜ አረብ ሀገር አምስት ስድስት አመት ሀገር ቤት ሳትሄዱ ከሄ ሳትሄዱ ከሰራችሁ ጭንቅላታችሁ የድሮ ላይ ነው ያለው። ስታክ አርጋችኋል፣ ፈርዛችኋል። ፍሪዝ ፍሪዝ ታውቃላችሁ፣ ፈርዛችኋል። ይሄ የድሮ ደግነት የድሮ ምናምን ትስዬ ይሄ ምናምኑ አለቀቃችሁ የሆነ ሰዓት ላይ እየሄዳችሁ እየሄዳችሁ ስትመለሱ በደሉንም መገፋቱንም ማጣቱንም መራቡንም መጥቆሩንም መክሳቱንም የአገር ቤት ይሄ ጠቅላላ ችግሩ አብሮ ይዞ ድቁስ ሲያደርጋችሁ አሀ፣ ይሄ ያለ እንዴት ትሉና ከእንቅልፋችሁ ትነቃላችሁ። ብንን ነው የምትሉት፣ ብንን እንዲ፣ ብንን ነው የምትሉት። ስለ ዘፈሮ ሎንግ ታይም ለረጅም ጊዜ ያልሄዳችው ልጆች የምመክራችሁ ንቁ፣ ንቁ። በአንድ ቪዲዮ ላካትትላችሁ ነበር። እኔ በሰባት ዓመት ውስጥ ምን ይዣለሁ፣ ምን አልያዝኩ፣ ምን ከስሬ አለሁ፣ ምን አትርፌ አለሁ የሚለውን ልሰራላችሁ ነበረ፣ ግን ቪዲዮ ይረዝማል። እንወያይበት ስር የለን ካላችሁ እንቀጥላለሁ፣ ያለኝን እነግራችኋለሁ። እናንተም ደግሞ ኮሜንት ስጡ። ኮሜንት የምንሰጡት እኔ ሰላምዬ በዚህ በዚህ ዓመት ውስጥ እንደዚህ ሀገር ይህን ሰርቼ ይህን ይዣለሁ። ምንምም ካሌላችሁ ምንም የለኝም በሉ ምክንያቱም ብዙ ጊዜ እኔ አንድ ልጅ አለች። አሁን ስምንት ዓመት ሰርታ፣ ዊች ሚንስ እንደ የኔ እድሜ፣ የኔ እድሜ ስላችሁ ስምንት ዓመት እኔም ስምንት ዓመት፣ እሷም ስምንት ዓመት ሰርታ፣ እኔ ስምንት አልሞላኝም፣ ግን ወደዛው ነኝ። አሁን ሞልቶልኝ ካልሄድኩ ማለት ነው እና አገር ስትገባ እናቷም አባቷ ብሯን ከልክለዋ ተክዳ በባዶ መታ ድጋሚ አረብ ሀገር ላይ የምትሰራ ልጃለች። በቃ ቤት ታሪክ ነው እና በቃ ሰማሁትና ያልኳት ምንድነው አይዞሽ ነው። ሌላ ምን ል ይችላሉ ከአይዞሽ ውጭ የተሻልኩ ሰው በሆን በቃ በዚህ እንትን በይላታለ። ካይዞሽ ውጭ ግን እኔ ምንም ላረግላት አልችልም። እና ጓደኞቼ ምልላችሁ ፈልጌ ነው ንቁ በቃ ይሄ ሁሌ የዋህነት፣ ሁሌ ደግነት፣ ሁሌ እንኩ፣ ሁሌ እንቺ የጎትሽ ልጅ እንደዚህ ሆን እሺ፣ እንካ ነው አይሰራም። በቃ አሁን እናንተ ብንን ብላችሁ ከእንቅልፋችሁ ተነስታችሁ የራሳችሁን ነገር እንዴትም አድርጋችሁ ይዛችሁ ሀገር ገብታችሁ የምትኖሩበትን ከሰው እጅ እውነት ነው የምላችሁ በዚህ ሰዓት እናት አባታችሁ ቤት ራሱ ብትገቡ ፊት ትነሳላችሁ። እኔህን ስል ቅር ሊል የሚችለው ሰው ሊኖር ይችላል። እናት እናት ናት አውቃለሁ። አባት አባት ነው አውቃለሁ። እህት እህት ነው፣ ወንድም ወንድም ነው። አሁን ላይ ግን ጊዜው ከፍቷል፣ ጊዜው ከፍቷል። ሁሉም ሰው ይዞ ሲገኝ ነው የሚወደደው፣ ይዞ ሲገኝ ነው። ጓደኞች ጓደኛ የወደኛ ካለሽ እህትሽ ትወድሻለች። ካለሽ የተሻልሽ ሰው ከሆንሽ አባት እናትሽ ይወዱሻል። ካለሽ የተሻልሽ ሰው ከሆንሽ ካልተሻልሽ ከሌለሽ የለሽም ቤተሰብሽም ይዘሽ አንጠልጥለሽ የምትገቢው ነገር ሲኖርሽ ነው የሚወድሽ። እኔ ሁሌ የምናገረው ይህንን ነው ሁሌም ምንም፣ ደግሞ በዚህ ንግግር አልጸጸትም። ምክንያቱም እኔ ኤክስፐሪንስ ያረኩትን ነገር ነው እንጂ ታሪክ አደለም እየመጣው የምነግራችሁ። እና በተረፈ ዩቲቤን ሰብስክራይብ አድርጉኝ እዚህ ቪዲዮ ላይ ሀሳብ አስተያየታችሁን ስጡል። በሚቀጥለው በዚሁ ቶፒክ ላይ ምን እንደሰራችሁ እኔ በሰባት ዓመት ውስጥ ምን እንዳተረፍኩ ምን እንደጎደለብኝ እያንዳንዱን ነገር ሁሉንም ነገር በሰፊው መለስበታለው እና እንደነገርኳችሁ ኳችሁ ቪዲዮን እዩት። ባይመቻችሁ እንኳን ቁጭ ብላችሁ እንደዚህ ለማየት እንኳን ባትችሉ እንትን በሉ ክፈቱትና ቪዲዮዬን ይስራ በቃ ራሱ ይስራ፣ ሰዓቱ ይቁጠርልኝ እና እወዳችኋለው ደናደሯቸው።